ላይሽ አልፈልግም ሊመጣልኝም አልፈልግም በቃ ያንቺን ነገር ያንቺ ቪዲዮዎችን አዳዲስ የለቆሻሽ ማየት አልፈልግም ከአንቺ ጋር መነጋገር ስለማልፈልግ ነው ብሎክ ያደረኩሽ ገባሽ ከመጣላታችን በፊት ነው ብሎክ ያደረኩሽ ከመናገርሽ በፊት ቲክታክ ላይ ከመውጣትሽ ምናምን በፊት ምክንያቱም መርዝ ነሽ ከመርዝ ጋር አንዳንድ ጊዜ ታይ በትግኛ ነገራቸው ብሰንገር ሁስሲ ይነድድ ንቁጽ የሚባል ነገር አለ የተረከሰ ነገር የደረቀውን ነገር ይቃጠላል ይባላል። እና ለዛ ነው ከመርዝ ጋር ከቀረብክ ደግሞ መርዝ ነው የምትሆኑ። ገባ ከሰላማዊ ሰው ጋር ከቀረብክ ሰላማዊ ትሆናለህ። መርዝ ነሽ ያልኩሽ የዛን ጊዜ ነው። እንደዚህ እንደዚህ እንደዚህ ያለች ነው ስለ ጓደኛዋ ስሰማ ኦኦ፣ ይሄ ነገር መጨረሻው ጥሩ አይደለም ብዬ ብሎ ካደረግኩሽ ገባሻ ዳስዋን በቃ ላይ ስለማልፈልግ ብሎክ አደረኩሽ። ለምን አጥፋችኝ? ምን አባኩ ምን አባቱ ምናምን ምናምን እያልሽ እየተሳደብሽ ነበር። አባቴ ምን አረገሽ? እዚህ አባቴ ነው እንደዚህ ብሎክ ያደረገሽ ኒ ብሎክ ያደረጉች። እንዲ አንዳንድ ጊዜ ሰው በቃ አልፈልግሽም፣ ላይሽ አልፈልግም ካለሽ ካ ላይሽ አይፈልግም በቃ። እን ማርያም እኔ የወደደኝም ብቻ አክብሮኝ እኔ የወደደኝ ፎሎ ካደረገኝ እኔም በጥ ፍሬሽ ሚልክ ይሰጣል። ገባ ታሮ ደስ መውጣት ትችላለህ። ማንም የሚያስገድድ ነገር የለም። ኦኬ ዳስ ማኩ የእኔ ፖይንት ይሄ ነው። ከወደደኝ ሰው ከታተለኝ ካልወደደው ለምን ብሎክ አደረከኝ? ቢሄድ ድጅ ድጅ በሄድበት መሮጥ አለብኝ እና እና ለዛ ነው ስራዬ ለዛ ነው ስለማልፈልግ ብሎክ አደረኩሽ። አሁንም ልሰማሽን ላይሽም ስለም አልፈልግ ስሜን ማንሳት ተቆጠ በቃ አልፈልግ። አንቺ እንድታነሺኝ አልፈልግም ከአንቺ ጋር መውራትም አልፈልግም መነካካትም አልፈልግም። ዝም ያለው ሁሉ ፈርቶ አይደለም። ከአንቺ በላይ የሚናገር ምላት አለን። እኛም ስንፈልግ እናጥረገርግ ይሻለና ገባሽ። ግን ስደስ ስለተሳደብ አይደለም ወንድነት የሚታዩ አንዳንድ ጊዜ ጸጥ ብለህ ማለፍ ብዙ ለውጦችን ያሳያል። ና ለዚ ነው እና አትንኪ በቃ ተይ። ከአንቺ ጋር መነጋገር አልፈልግም መመላለስ አልፈልግም። ጥያቄ ያለሽ ማያልሽ ማርያም አሁን አሁንስ በቃ ያንቺን ቪዲዮችን የሚለቁ ሰዎችን አሰ አለማየት ብዬሽ ብሎክ ማድረጋቸው ብዙ አንቺን ላለማየት ማለት ሰዎች ጭንቅላት ላይ ስለተቀመጥኩኝ ተቀመጥኩኝ ያለ ቤት ኪራይ ምናምን ይሆን ማንቺ ግን ጭንቅላት ያስቀመጥሽ ያ ዳሚን እስቲ ቲክቶክ ስመጣ ነው ማስተውልሽ አንቺ ቲክቶኬን ዘግቼ ወጣ ወጣው ነው በቃ አላየሽም ማርያም አላስተውልሽሽም በጭራሽ እና ለዛ ነው ኦኬ ትሪ ከአንቺ ጋር መነጋገር ሆነ መነካካት አልፈልግም። በጣም ነው ምንንቅሽ። ለአንድ ሰው አስር ደቂቃ ከዚህ በላይ ከረገጥከው ማለት ክብር ነው። ሰው ይበቃታል። ወደ ፊንገር ሾው አልፈናል ወገን፣ ፊንገር ሾው ኒኝ ምናምን እያልሽ ነበረ። እኔ ልንገርሽ በአስር እጅ ከአንቺ ይበልጣለሁ። ማርያምን በአስር እጅ ማለት ነው። እኔ ከአስር ዓመት በፊት የነበረውን ፎቶ ላምጣ፣ አንቺ ከአስር ዓመት በፊት የነበረሽን ፎቶ አምጪ። ከዛ እንድታይ ቤተሰቦች፣ አንተ ሰርተህ እንድትለውጣቸው ነው የላኩህ። እንደዚህ በዚህ ይወጣሉ። በዚ ተደብቄ ነው የወጣሁት እኔ ስወጣ ማለት ነው።

እንግሊዞች እንደዛ አይደሉም። ከዛ ደግሞ አንቺ በተሳደብሽ ቁጥር ህዝብን አታስረግጭ። ኦኬ ጎንደር ነኝ፣ ጎንደሬ ነኝ፣ ጎንደሬ ነኝ ምናምን አደለሽም። ብትሆኝም ከአንቺ በላይ ጎንደር ለኔ ትቀርብኛለች። አስረግጬ ነው የምነግርሽ፣ ከአንቺ በላይ ጎንደር ለኔ ትቀርብኛለች። በፍቅረኛ ምናምን ምናምን አደለም። በፍቅረኛ ስለያዘ አመራ እንደ ስለትኩ በግልጽ በራሴ ራሴ ነው ምለሽ፣ በራሴ በሰውነቴ የማንም ፍቅረኛ ምናምን ምናምን ሳልወክል ማለት ነው። ጎንደር ከአንቺ በላይ ለኔ ትቀርብኛለች እና ሴትትሙትን ከአንቺ በላይ ጎንደር ለኔ ትቀርብኛለች። አንቺ ጎንደሬ ነኝ ብለሽ ስትሳደቢ የጎንደርን ማህበረሰብ ነው እያስረገጥሻለች። ለምን ይመስልሻል እኔ መሳደብ ያቋረጥኩት? እኔ በተሳደግ ቁጥር የትግራይ ህዝብ ሲሰደብ ስለነበር ሲረገጥ ማ ስለነበር ተውኩት። እንደ እኔ ሶሻል ሚዲያ ላይ ወጥቼ የተሳደብኩኝ መለስኩኝ መልስ ህዝቡ የሚያትርፈው ትርፍ አለን ነበር የበር የለም ትርፍ ስለማያገኝ ተውኩት። ከማንም ሰው ጋር መነካከት ስላልፈልኩኝ ትርፍ ቢገኝ ቢኖርና ስራይን ትቼ ትምህርቲን ትቼ ምናምን ትቼ ለህዝቤ ትዌንቲ ፎር ሃውርስ እዚህ ጋር እዋጋለት ነበር። በሶሻል ሚዲያ ወይ በቴሌፎን አንድ ለውጥ ቢመጣ ለውጥ ሶሻል ሚዲያ ላይ ምን እንዳለ ልንገርሽ። ለውጥ ሶሻል ሚዲያ ላይ እርዳታ ብቻ። የሆነ ሰው የተቸገረ ካለ እርዳታ ሶሻል ሚዲያ ላይ መጥቅ በሰፊው ይታገዛል። ይሄ ለውጥ አለ ሶሻል ሚዲያ ላይ። ሶሻል ሚዲያ ላይ ግን ስለ ህዝብ ነገር የምትለውጠው ነገር የለም እና ያንን በስሚንቶ ነው በምናምን የተዘጋ ሙሙሽ ሄደሽ አስወቀረሽ ይፈጩ። ከኔ ጋር ከምትከራከሪ በጣም ም ሶ ፕራውድ ኦፍ ማይሰልፍ ጋይስ በሰውነቴ እኔነቴን በጣም እኮራበታለሁ። ማለት በሀያዎች የሚሆኜ ለሁላችም እንደዚህ ሳንጫጫችሁ ሳ በጣም በጣም ኮራለሁ። እጠጣል አይቼው አንድ ሴት አስራ አምስት ቪዲዮ ይያዝባታል። ቪዲዮ ምናምን እያልሽ ነበር። አንድ ሴት እንገር በእኔ አስተሳሰብ እኔ ለእራሱ ሴት አስር ጊዜ አላፍቅራትም አስር ጊዜ አልወድቅላትም በፍቅር ነህ። ባዶ ሰውነት ሺህ መች በቪዲዮ ያሳያላት ነበር ይበራላት። ገባሻ እሷ ግን ሁለቱም ተዋደው ባደረጉት መጨረሻ ላይ የሆነ ሰው ላይ ትጣላለ ትጋራጫለ ምናምን እና በዛ ምናምን ተናዶ ወይ ወንዱ ወይ ሴቱን ብታወጣው፣ ሴቱ ምንም ነገር የላትም። እዚህ አለ ሚቲንግ ሰሞች ልጅቷ ምንም አላደርገችም። እናቴ ትሙት አምናውን የሰጠችው እሱ ባላይ ቪዲዮን ካወጣ ማለት ገባሻ ምንም ምንም ታምር አልሰራችም። እሷ ደግሞ ለወደደችው ላመነችው ነገር ደግሞ አድርጋለች። ስላመነችው ስለወደደችው ለውለታቸውን ብቻ እንዳደረጉት ያንቺ ጉድማች ጉድመች ይወራል ይንዳት። ኢንስታግራም ላይ ያን ሁሉን ህዝብ ሰብስበሽ እግርሽን ከፍተሽ ቦሎፎንም ሳይቀር እግርሽን ነክቶ እንደዚህ እየኮረኮርሽ ነበር። ማን ያውራልሽ? ያንቺን በማን ያውራልሽ? ሶሻል ሚዲያ ላይ ወጥሽ ከሆናንች ሶሻል ሚዲያ ላይ ወጥሽ ተሳሳትኩ እንደ ወገን ማርያምን ተሳሳትኩ፣ ንገሩኝ ከተሳሳትኩ፣ ተሳሳትክ ብሩኝ፣ እታረማለሁ። እኔ እንደ ማንም ተሳድቤ ኮሜንት በተሳሰት ካለኝ ኦኬ፣ እታረማለሁ። እኔ የማንም ተሳድቤ አልሄድም። ተሳሳትኩ ነው፣ ግን አንቺ አለሽ እንዲ ሁሉና ሰብስበሽ ላይቭ ላይ እንዲ ስትኮረኩሪ፣ እንደዚህ ስታደርግኝ በቃ ማርያምን ልንገርሽ፣ ሶሻል ሚዲያ ጠላሁት፣ ባንቺ ነው። ማርያምን ኦፍኮርስ እኔ በውስጥ ብዬሻለሁ በውስጥ ትሶኪ ሴቶች ሲያደርጉ ማለት ነው። አጥቄ አርጎ ማለት አይደለም። ቶ ከአሁን በኋላ ተማሩ ሴቶች ካረጉችሁ ሴትዮዋ ልጅቷ ማለት ነው። ለበኋላ እንደዛ ስታሳይ አንቺስ ለማን ነው ነበር? ለእንደዚህ እዚህ ላይ ነው መጥቼ ቁልፌ እንድፈታ ነው። መልሽልኛ ለህዝብ ነው ያሳይሽው አንቺ

ቱንፎ ሀውስ ስለኔ ታነሽ ከዛች ምርዝ ልጅ ጋር ማለት ነው። ገባሽ? እያነካከሽ ነው። አትነካኪ። እኔ ስለነካሽን ካ ስሪ፣ ገንዘብ ትሶኬ ኮ ስሪ። እንዲህ ሰው አታንሽ። ሌላ ኮ እንትን ነገር ማምጣት እቻለሽ። ቤት ቀየርኩኝ፣ አዲስ ኑሮቶች ቀየርኩኝ፣ እንደዚህ መኪና ገዛ ሁን። ያቺ ኩርኩራ መኪናሽ ነው። መኪና ገዛው ምናምን ብለሽ ማምጣት ትቻለሽ። ዩቱብ ላይ መሸቀል ትቻለሽ። ለምን የሰው ትዳር ላይ፣ የሰው ህይወት ላይ፣ የሰው እንትን ላይ ትገቢያለሽ? አሁን አንቺ ደረትሽ ነፍተሽ በየሜዳው ትሄዳለሽ። በየሀገሪቱ በየመንገዱ ትሄጃለሽ፣ ትዞሪያለሽ። አዞሪ አናትሽን ለሁለት ነው የሚሰነጥቁት። ማርያም አናትሽን ለሁለት ነው የሚሰነጥቁልሽ። ስለማቀኗል። እኔ ግን እዚህ አይደለም ማለት ነው። ሌላ ሀገር ሄጄ ደረት ነፍተው ነው የሚሄዱ ጀርመን በይ፣ ጣሊያን በይ፣ ኖርዌይ በይ፣ ሾደን በይ፣ ሆላንድ በይ፣ ዩኬ በይ፣ የፈለግኩትበትን ሀገር ሄጂ ደረጃ ነፍጭን የሚለው ማንም አይነካኝም። የሰውን ህዝብ ስለማነካ ማለት ነው ሰውን ስለማነካ ገባሽ። እና ፊንገር ሸው አትንኪ፣ አትንኪ። ኦኬ እኔን አንቺ የምንመጣጠን ነገር ምንም ነገር አንን አንመጣጠንም ለበላችን አንድ አሉ በጣም የተለያየን ሰዎች ነው። ገባሽ ወይዘሮ ፊንግር ያ ወይት ወደ ሶስተኛ አጀንዳችን ዞራለን። ቆይ ወገን ወይት ሶስተኛ አጀንዳ ማናት? ፊንገር ሶስተኛ አጀንዳችን ዞራለን። እዩዳ አንተ ጉቶ ችግርክ ምንድን ነው? ኢዮናብ ችግር ምንድን ነው? ከኔ ጋ ትወለኛለህ እኮ ማርያም ትወለኛለሁ? በደንብ አድርገህ ነው የምትወለኝ። ኩንታል ጤፍ ምሎ ወደ ሆድ ውስጥ አስገብተ ሆድህን ልታንቀሳቀስ ማትችለው ቆለጥህን ተጎንብሰ እንደዚህ ብለ ልታያት የማትችል፣ ከኔጋ ምንድን ነው የምታወራ? አንተ ችግርህ ምንድን ነው? በፈለግኳ ሴት ማርያምን ቆመህ እንደዚህ ብለ ቆለጥህን አታያትም፣ አታያትም አንተ ምክንያቱም ይሄ አንድ ኩንታል የሚያክል ሆድ ይሸፍንሃል። ይሄ ነው የኔ እናንተ ችግር። ጎንበስ ብትል ሆድ ለሁለት ይሰራጠላል። ይሄ ችግር እኮ እናንተ እግራችሁ አንዳንዶቻችሁ እግራችሁን አታነሳም አታነሱም። ሁለት ኩንታል ሶስት ኩንታል ነው የሚሆነው ሆዳችሁም እንደዛው። ከዛ ቁጭ ብላችሁ ቶይን ፎር ሀውርስ ላይ ወንበር ላይ ስትሰዱ ትውላላችሁ። ከልጆች ልጆቻችሁ ጋር ታወራላችሁ።

እና ህወሓት ቀጠቀጠ፣ ኤርትራ ና ኢትዮጵያ የሆነው ቀጠቀጡ። አንደኛ ነገር ዘር የለበት፣ ዘር ላይ አትገባም። ወንድ ሆነህ ሰውን ዘሩ ሰብስበህ እንዲያመጣ ወንድ ሆነ ማለት ነው። አንድ አንበሳ ወንድ ሆነ፣ ግጠም እኔ ላምጣለ ማለት ነው። ጅግ አይደለም እናንተ 300 ሺህ 400 ሺህ ያለው ፎሎወርስ ማለት ነው። 50 ሺህ 60 ሺህ ያለው ወንድ ላምጣለ። ወንድ ሆነ ከሱ ጋር ግጠም አንተ። ከኔ ጋር አልገጥማችንም፣ ምክንያቱም ገባህ አሁን። በዚህ አንድ አመት ሁለት አመት የመጣሁ ልጅ ነኝ። ከነ ጃኒ ጋር እየተጫወትኩኝ ላይክ፣ ፎሎወራችን ግን አንድ አይደለም። እሱ አላት ብዙ ፎሎወር አለ። የእሷን ሮቡክስ የለኝም። ግባሃ እና ወንድ ሆነህ አዎ ገጥማለሁ በለኝ፣ ማን እንደማመጣለን ያሳያለሁ። እናቴቱም እኔ ብቻዬን ይዝልሃለሁ። እሱን ማንም ስ ጊፍት ሳይሰጥማት እኔ ብቻዬን ይዝልሃለሁ። ወንድና ገጥማለሁ አምጣለን እንበል። እንዲህ ነው የሚለጠልጥ ወደ ላይ ኦኬ ምንድ ይባላል እነዚህ ሴቶች? አሁን አምጣልኝ ከቤት ተማር ቤት አሁን ያ በሁለት ወርና በሶስት ወር ሚገርም ቅርጽ አመጣች። እንደዛ አሁን ጉቶ የአሰማ እና የበሬ ስጋ የክፍት ስጋ እየበላ እንዴት ትቀንሳለ? አንተ ለአሜሪካም ሸከም፣ ለህዝብም ሸከም፣ ለሀገሪትም ሸከም ነው። ምንም ጥቅም አትረባ። ትግራይትግራይ ይችላል። መልካም አልፈልግም። እስከመጨረሻ ህዝብ ማንነት ነው። ገባም አንተ የቱ ጋ ነህ? አንድ ቅማል ነኝ ትላለህ? አንድ ቅማንት ነኝ ትላለህ? አንድ ኦሮሞ ነኝ ትላለህ? አንድ ትግሬ ነኝ ትላለህ? አንድ አማራ ነኝ ትላለህ? በእንዳንተ ያሉ ወልድ ዘሬ ጋር ያሉ ሰዎችን እንዳንተ ያሉት ሰዎች ናቸው ህዝቡን እያስረግጡት ያለ። ያልሆነክን አማራን ነኝ ብለህ ህዝብን ታስረግጠው ያሉት እንዳንተ ትውጥቷም እቴትዬ፣ እንደናንተ ያሉ ህዝቡን እያስረግጡ የሚያባሉት ያሉት እንደናንተ ያለው ማለት ነው። ውሻ፣ የውሻ ስብስብ ኦኬ። እንደናንተ ያሉ ውርጋጦች አትታወቁ፣ ማንነታችሁ ከየት እንደመጣችሁ አትታወቁም። እኔ ፒር ትግራዋ ወዳለሁ፣ ኦኬ። አገሬን እወዳለሁ፣ ህዝቤን እወዳለሁ፣ ማንነቴን እወዳለሁ፣ ባንዲራዬን እወዳለሁ። ህዝቤን ስለወደው ማንነቴን ስለወደድኩ ደግሞ ለሌላ የሌላውን ህብረተሰብ እነካለሁ ወይ እሰድባለሁ ወይ እጠላለሁ ማለት አይደለም። እንዲገባ ማለት ነው። ከሕወሓት ጋር መፎካከር ይፈልግ ሕወሓት ቲክታክል ላይ የለች አገር ቤት ውስጥ ያለች መሬት ላይ ያለች መሬት ላይ ገደ ከሷ ጋር ግጠም። እንዲህ እግረን እንደማይሰራ አርጎ ፓራላይዝ አርጎ ነው የሚልኩ አሜሪካም ሊያሳክም የማይችል ነገር ሆኖ ነው ሊያሳክም የማይችል በደረጃ ላይ ደርሰው ነው እግረና አገጨን ሰብረን ቆጭ የሚያርጉ መሬት ላይ ግጠም ከነሱ ባይዶዊ

ቻኩራ ቲንክ ሶ ማች ብሎ በጣም አመሰግናለሁ። እና ያ ሊያ አስቢበት። ይሄን ነገርን የሚወቅር ሰው ከፈለግሽ ምን አመጣልሽ አለ። እንደዚህ ሚባለ ስሚንቶ ከተለበደ የሚከፍቱት አለዋ። እንደዛ አድርገህ የሚከፍቱትን ሰውን አመጣልሻለሁ። በደንብ አድርጎ ይከፍቶልሻል። ወይም ታይላንድ ጅ ቆንጆ ናቸው አሉ ሰዎች። ቱርክ አለ። ያ ረስቸው ነበር ቱርክ አለ። ቆንጆ የሚሰፉ እና የሚከፍቱ ናቸው። ቱርክ እዛ ጋ ሄደሽን ተከፈጭ ወይ አንድ እንትን ያርጎ ይልቁሙ፣ ሴት አሰዳቢ እንዳንቺ ያሉ ህዝቡን እያሰደበ መከራ ነው ያለው። እባብን ደሞ ተወይን። ከንቺ ጋር መነጋገር አልፈልግም። በጣም ነው የምንቀሽ። እና ሴት ሙት፣ ከንቺ ጋር መነጋገር አልፈልግም። ነቨር ኤቨር ከንቺ ጋር መነጋገር አልፈልግም

እዚህ ሶሻል ሚዲያ ላይ ካሉት ሰዎች የቲክታቅ ማለት ነው፣ ደናደና ላይ ያሉት እኔ ላይ ከሁላችሁም ታናሽ ፍቄ ፍቅ የወዱ ነው። ከሁላችሁም ትናሽ ነኝ። ማርያምም ከሁላችሁም ታናሽ ነ ከሁላችሁ እኩያችሁ መስዬ እንዳልሰማችሁ የልጅ ልጃችሁ ነኝ። እነ ቸክሮቲንክ ሰሞች ብሎ አናቲንክ ሰሞች እነ እነ ኢቴቴ

ምን አይነት ለውጥ ነው? አገሪቱ እንደዚህ በሙሉ በቃ እዛ ቤት ከሄድኩ አሌክስ እንደዚህ እንደዚህ እንደዚህ በዛ ቤት ከሄድክ አሌክስ ህወሀት ያሳደገች ለየብቻችን መንገድ ለበላችን ለየብቻው ነው። እና ባይ ዘ ወይ አለም የትንኪ ሰማች እዮዳ ጉቶ፣ የሰማኸኝ ነዋ። አንድ ሰውን አመጣልሃለሁ። ጀግና ሆነ፣ ከሱ እገጥማለሁ። አምጣልኝ በል። በደንብ አድርገህ ነው ያመጣልሃለሁ። አይ ላይክ ዩር ቲሸርት። ተንኪ ሶማች ጋይስ። ስጦታን ነው የመጣው። ተንኪ ሶማች እና አስብበት እዮዳ። ኦኬ ጉቶ አስብበትና እኔ ደግሞ ባይቶ ወይ ምክራ ቆይ፣ አድቫይስ ይፈልጋለሁ ከእናንተ ወገንሽን፣ አንድ አንድ ቆይ፣ የኔ ፋኖች ማለት ነው። እዚህን ወሬ ከጠፉት በጋንዱ ነህ እንዲ፣ ሁለተኛውም ማንቱን አንተ አንተ ኦኬ። እና ለሁላችሁ መልስ ይሆናችኋል። በሰላም ተገላግለናል። እቴቴ ጌታን ተቀብሎ በሰላም ተገላግለናል። እናንተን ደግሞ ወይ ሰይጣንን ተቀበሉ፣ ወይ ጌታን ተቀበሉ እንድናርፍ ማለት ነው። ወይ አውቀን እንድንሄድባቸው እስከ መጨረሻ ወይም ደሞ አውቀን እንድንረጋጋ አንዱን ያዙ። ወይ ዛ ወይ እዚያ ተቸገር እኮ ያ ይሄ መልዕክት ድር ደግሞ እና ወገን ለሁላችን በጣም አመሰግናለሁ። እና የሆነ አድቫይስ እሰጣችኋለሁ፣ አድቫይስ እፈልጋለሁ ከእናንተ። ባይደዌ ስድስተኛ ወር ላይ በኢሮፕ ማለት ነው በቀን ደሞ አስራሰባት ነው ልደቴ። ና የሆነ እንትን ነገር እያሰብኩኝ፣ ፕሮግራም እያሰብኩኝ ልደቴን ከማክብር የሆነ ሌላ ሀገር ሄጅ ምናምን ብር ምናምን ምናምን ከማጠፋ ወይ ለአንድ ሰው ለመታከሚያ ብዬ ልስጥ ወይ ደግሞ ከኛ ቤት ጀርባ አለ ትምህርት ቤት ና ብዙ ሺህ ሰዎች አሉ ከአንድ ሺህ ሁለት ሺህ በላይ ይሆናሉ ና ለእነሱ የአንድ ቀን ምሳ እንግዶች ባረግ ምን ይመስላችኋል? ከዚህ ሁለት ን ሰባት ምን እያለ ነው? እረ አንተ ልጅ፣ ልመና የምን ልመና ነው? በብሬ እኮ ነው እያልኩ ያለሁት የአንተ ብር አይደለም። ህዝቡ በመጋጋጥ ጀመርክ እንዴ? እኔ ያልኩ የዝኔን ብር እኔ ወጥቼ ከማጠፋው ወይ ለአንድ ሰው ለተቸገረ ለመታከሚያ ልስጠው፣ ወይ ደሞ እዛ አንድ ሺ ነው አንድ ሺ አምስት መቶ የሚሆን ህዝብ አለ። ለሱ ወይ አንድ ከብት ወይ ሁለት ከብት አርጄ ላግዘ ልቦይ ለእነሱ ደግሞ አንድ ከብት ወይ ሁለት ከብት አርጂ አንድ ጎን ልደትህ ክብር ምን